ኢራን ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ባለሙያዎች ከሀገሬ ድርሽ እንዳይሉ እያለች ነው። የተቆጣጣሪ ኤጀንሲው ተግባር ያለመድሎ ሙያዊ ኃላፊነቱን መወጣት ቢሆንም በተግባር ግን የፖለቲካ ተልዕኮ አስፈጻሚ ሆኗል፣ እስራኤልና አሜሪካም ተላላኪያቸው አድርገውታል ብላለች ኢራን ለ12 ቀናት የዘለቀውና በተኩስ አቁም ስምምነት የቆመው የኢራንና እስራኤል ቆይታም አሜሪካ የተጨመረችበት ጦርነት የጉዳት መጠን የአቶሚክ ተቆጣጣሪ ኤጀንሲው ባለሙያዎች ገብተው እንዲያጣሩ ከአሜሪካና ወዳጆቿ በኢራን ላይ ግፊት በርትቷል። አሜሪካ በኢራን ሶስት የኒውክለር ጣቢያዎች ላይ የፈጸመችው የአየር ጥቃትና የጉዳቱ መጠን አሁንም ጎራ ከፍሎ እያከራከረ ነው። አሜሪካ ሚድናይት ሃመር ስትል በጠራችው የአየር ጥቃት ፎርዶ፣ ናታንዝና ኤስፋሃን የኒውክለር ማዕከሎች ጥቃት መሰንዘሯን ተከትሎ የኢራን ስጋትነት አክትሟል፣ አለም እፎይ ብላለች፣ ሁሉም የማብለያ ማዕከሉ ወድሟል ብላ ለመናገር ጊዜ አላጠፋችም ነበር። ፕሬዚዳንት ትራምፕም በንግግራቸው ከኢራን ጋር የጀመርነው ኒውክለር ነክ ድርድር ከስምምነት ባይደርስ እንኳን ግድ የለኝም ምክንያቱም የምንፈልገው ነገር አሁን በቦታው የለም፣ ብለው ሲናገሩት ሰምተዋል። በቀጣዩ ሳምንት ከኢራን ጋር ለመነጋገር አስበናል፣ ምናልባት ስምምነት እንፈራረም ይሆናል አላውቅም። ለእኔ ያ ያን ያህል አስፈላጊ አይደለም። ስምምነት ላይ ደረስን አልደረስንም አያሳስበኝም። ከዚህ በፊት ስንጠይቅ የነበረው ስለ ኒውክለር ነበር። አሁን ወድሟል አውድመነዋል። ብዙም ሳይቆይ ከዚህ የሚቃረን አይነት ሐሳብ መሰማት ጀመረ። በጥቃቱ የኢራን የኒውክለር ፕሮግራም ወደ ኋላ ተመለሰ እንጂ ሙሉ ለሙሉ አልወደመም የሚለው መረጃዎች መውጣታቸው ነገሩ ለብዙዎች ግራጋቢ እንዲሆን አድርጎታል። ዛሬም ሁነኛ መልስን አላገኘም። የአቶሚክ ተቆጣጣሪ ኤጀንሲው ባለሙያዎች ወደ ቴህራን ገብተው የጉዳቱ መጠን መረጃ እንዲሰበስቡ ኢራን እንድትፈቅድ ግፊት ማድረግ የተጀመረውም ይህንኑ ተከትሎ ነው። የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ የበላዩ ራፋኤል ግሮሲም ቆይተውም ቢሆን የኢራን የኒውክለር ፕሮግራም ሙሉ ለሙሉ አልወደመም ጉዳት ግን ደርሶበታል፣ የሚለውን ጎራ ተቀላቅለዋል። ይህ ግልጽ ነው፤ ከባድ ጉዳት በኢራን ማብለያ ማዕከሎች ላይ ደርሷል፤ ሙሉ ውድመት ግን አይደለም። የኢራን መንግስትና ኢራናውያን በአቶሚክ ተቆጣጣሪ ኤጀንሲው ላይ ጥርሳቸውን ነክሰውበታል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም ከዚህ ሁሉ በኋላ ኤጀንሲው ወደ ቴሄራን ይግባ የሚል ሀሳብ መቅረቡን ቀልድ ብለውታል። ለሰላማዊ ዓላማ የታለመው የኒውክለር ማዕከላችን ላይ ጥቃት ተፈጽሞብናል። ይህ ባለበት ሁኔታ እንዴት ነው ለአቶሚክ ተቆጣጣሪ ኤጀንሲው መርማሪ ባለሙያዎች ደህንነታቸው ተጠብቆ እንዲገቡ መተማመኛ እንድንሰጥ የምጠብቁት የአቶሚክ ተቆጣጣሪ ኤጀንሲው የበላይ ራፋኤል ግሮሲም ራሳቸው በእስራኤልና አሜሪካ ጥቃት ጉዳት የደረሰባቸውን የኢራን የኒውክለር ጣቢያዎችን የመመልከት ፍላጎት እንዳላቸው ገልጸው ጥያቄ ማቅረባቸውን ተናግረዋል። ኢራን ግን ምላሿ ምን ሲደረግ የሚል ሆኗል። የኢራን ጋዜጦች ዋና ዳይሬክተሩ ራፋኤል ጋሮሲን የእስራኤል ሰላይ የሚል ስም ሰጥተው እስከ መጻፍም ደርሰዋል። ከአስር ዓመት በፊት በጎርጎሮሲያኑ 2015 ኢራን በተስማማችው መሠረት የኒውክለር ፕሮግራሟ ለሰላማዊ ዓላማ ከታለመው በላይ እንዳይሆን የአቶሚክ ተቆጣጣሪ ኤጀንሲው ቁጥጥር እንዲያደርግ መስማማቱ የሚታወስ ነው። ፕሬዝዳንት ትራምፕ በመጀመሪያ የሥልጣን ዘመናቸው በጎርጎዶሳዩ 2018 ሀገራቸውን ከዚህ ስምምነት በማስወጣት በኢራን ላይ ማዕቀብ ጥለው ነበር። ከዚህ ጊዜ አንስቶ ኢራን ከ2015 ስምምነት ተገዢነት ማፈግፈግ መጀመሯ ይነገራል። አሁን የቅርቡን የ12ቱን ቀናት ጦርነት ተከትሎም ጭርሱን ለስምምነቱ ተገዢ አይደለሁም ማለቷም ጦርነቱ በተኩስ አቁም ስምምነት ቢቆምም ውጥረ መስራቱ ግን ባለበት እንዲሆን አድርጎታል። ኢራን በዚሁ አቋሟ ከጸናች ቀጣዩ ሂደት ምን ሊሆን ይችላል? ጦርነቱ ዳግም ሊጀመር ይችል የሆነው የሚለው ስጋት የብዙዎች ሆኗል። ፈረንሳይ፣ ጀርመንና እንግሊዝ ባለፈው ሰኞ በጋራ ባወጡት መግለጫ ኢራን ለዓለም አቀፉ የአቶም ተቆጣጣሪ ኤጀንሲ ተባባሪ ወደ መሆኗ እንድትመለስ ጠይቀዋል። የቡድን ሰባት አባል ሀገራት የውጭ ጉዳይ ሚኒስትሮችም ኢራን ከአሜሪካ ጋር ወደ ጀመረችው የኒውክለር ድርድር እንድትመለስ በጋራ ጠይቀዋታል። በኢራን በኩል ግን አቶሚክ ኤጀንሲው ጋር የመተባበርም ሆነ ከአሜሪካ ጋር ወደተጀመረው ድርድር በቶሎ የመመለስ ፍላጎት አለመኖሩ እየተነገረ ነው። የውጭ ጉዳይ ሚኒስትሩ አባስ አራክቺ ከአሜሪካ ጋር ለመደራደር ወደ ጠረጴዛው በቅርቡ የምንመለስ አይመስለኝም፣ ጊዜ ያስፈልገናል ማለታቸውም ይህንኑ የኢራንን አቋም የሚያጠናክር ተደርጎ ተወስዷል። ፕሬዚዳንት ትራምፕ የኒውክለር ነክ ድርድሩ በቶሎ እንዲጀመር ፍላጎት እንዳላቸው ቢናገሩም አራክቺ ግን ወደ ንግግር ከመመለሳችን በፊት አሜሪካ ዳግም ወታደራዊ ጥቃት እንደማትፈጽምብን መተማመኛ ማግኘት እንፈልጋለን፣ ከንግግሩ እሱ መቅደም አለበት የሚል ቅድመ ሁኔታን አስቀምጠዋል። የዲፕሎማሲው በር ባይዘጋም እነዚህ ነገሮች እስኪስተካከሉ ድርድሩ ቢቆይ ይሻላል ብለዋል የውጭ ጉዳይ ሚኒስትሩ። ከጥቃቱ በኋላ የኢራን ስጋትነት አክትሟል ያለችው አሜሪካ መስማማት የግዳይ አስፈልገንም ሲሉ በልበ ሙሉነት ሲናገሩ የነበሩት ፕሬዚዳንት ትራምፕ አሁን ለድርድር ከኢራን ጋር ለመቀመጥ ለምን ፈለጉ የሚለው ሌላኛው ትንታኔ አቅራቢዎች የሚያነሱት ነጥብ ሆኗል። በጀሩሳሌም ፖስት ይዘው በወጣው መረጃ በጥቃቱ ፕሬዚዳንት ትራምፕ እንዳሉት የኒውክለር ፕሮግራሙ ከወደመ ለንግግር ለመቀመጥ አሜሪካ ጥድፊያ ውስጥ መግባት አይጠበቅባትም ነበር ሲል ይጠይቃል። የኢራን የኒውክለር ፕሮግራም ለዓመታት ወደ ኋላ ከተመለሰ ለአሜሪካ ከኢራን ጋር መደራደር ብዙም አላስፈላጊ መሆኑንም ይጠቅሳል። በኢራን በኩልም ለንግግር ከመቀመጥ በፊት ዳግም ጥቃት እንደማይሰነዘርባት መተማመኛ መጠየቋ የሚነግረን ነገር አለ ይላል ኢራን ከዚህ በኋላ ስለ ኒውክለር ፕሮግራሟ ብዙ ጥንቃቄ እንደምታደርግ የሚያነሳው መረጃው እንደ በፊቱ ነገሩን ማስፈራሪያ ባደረገችው ቁጥር ሌላ ጥቃትን ከእስራኤል ሊጋብዝባት ስለሚችል ይህንም መንገድ መምረጧ አይቀርም ሲል ይናገራል። የአቶሚክ ተቆጣጣሪ ኤጀንሲው የበላይ ራፋኤል ግሮሲ ኢራን በወራቱ ውስጥ ዳግም የዩራኒየም ማብላላት አቅሟን ልታሳድግ ትችላለች የሚል ስጋት እንዳላቸው መናገር መጀመራቸው ፕሬዚዳንት ትራምፕ ኢራን ዳግም የዩራኒየም ማብላላት አቅሟን ወደ ማሳደግ መግባቷን የተመለከ ከተ አንዳች ፍንጭ ካገኘው ዳግም ጥቃትን ከፍትባታለን ማለታቸው ሁሉ ተደማምረው አካባቢው የስጋት ቀጠና ሆኖ እንዲዘልቅ አድርጎታል። ከዚህ ሁሉ ጥያቄ ጎን ለጎን የ12ቱ ቀን ጦርነት ማንን ጎድቶ ማንን ጠቀመ የሚለው እስካሁን መልስ ያላገኘ ሆኗል። ሶስቱም ሀገራት በየፊናቸው ናቸው። ባገኙት አጋጣሚ ሁሉ ድሉ የኔ ነው ሲሉ ይሰማሉ። በአሜሪካ የውጭ ፖሊሲ ዙሪያ ጥናትና ምርምር የሚያደርገው ኩዊንሲ ኢንስቲትዩት ምክትል ፕሬዚዳንት የሆኑት ትሪታ ፓርሲ ቀድሞውንስ ኢራን የኒውክለር ፕሮግራሟ ከሰላማዊ ዓላማ ወጥቶ ነበር ወይ የሚል ጥያቄን ያነሳሉ። ይህ ባልተመለሰበት ሁኔታ ጥቃት ማስተናገዷ ለማንም አልገዛም ብላ ራሷን ወደ ማግለልና የነ ሰሜን ኮሪያን አይነት መንገድን ከዚህ በኋላ ወደ መከተል እንዳትገባ ያሰጋኛል ይላሉ። ለእኔ አሜሪካ በኢራን ላይ ጥቃት የፈጸመችበት ቀን የኢራን የኒውክለር ፕሮግራም የተወለደበት ቀን ሊሆን ይችላል ብለዋል። አልጀዚራ፣ ፍራንስ 24፣ ደጀሩሳሌም ፖስት፣ ኤፒ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።